ሀኒቾ ዛሬ በእጅጉ ደስ ብሏታል። አሸናፊ ሆናለች። ሀኒቾ እንግዲህ ዛሬ በእጅጉ ደስ በሚል ሁኔታ አባት አንዳንድ ጊዜ ይኖር የሚባለው ለዚህ ነው። ለጠላት በሮ የሚደርስ አባት ነው። አባቷ መጀመሪያ ላይ ልጅ ናት ብሎ ነበረ። እናም የልጁን የዲኤንኤ ምርመራ በጥንቃቄ አስመርምሮ ውጤቱን የሀኒቾ እንደሆነ ሲያውቅ በደስታ ዘለለ፣ ከምንም በላይ አጨበጨበላት። እንግዲህ ሌላኛው ደግሞ ባዩሸና እርግብ ተዋረዱ። ውርደታቸውንም በእጅጉ ተከናነቡ። ወይዘሮ ሜላት ድርቅናቸውና ግትርነታቸው ዋጋ እንዳስከፈላቸው ገና ሁን ተረዱ። ወይዘሮ ሜላት እንዴት አብሮ አደጌ ጓደኛዬ እህቴ ምላት ባዩሸ ይህን ልታረርግ ትችላለች? የማለት ስሜት ተሰማቸው። በእጅጉም ልባቸው ተሰበረ። ግን ዛሬ ሀኒቾ የዲኤንኤ ምርመራውን ስታይ በደስታ እንደ ዛሬ ተደስታም አታቅም። እናም እውነት ለምን ታደብቃ ትቀራለች? እንግዲህ ሀኒቾ የእርግብንና የወይዘሮ ባዩሽን በአንድ መዶለት አይታ ከምንም በላይ ተገረመች። አሁንም ግን ሌላ ሴራ ሀኒቾን ለመጣል እየጠነሰሱ ይገኛሉ። ግን ደግሞ ከዚህ በኋላ ማንም ሊያምናቸው አይችሉም። ግን በደካማ ጎኗ በሀኒቾ አባት እንደማይመጡ ምን በምን እርግጠኛ ትሆናለች? እናም አሁን እንግዲህ እነሱ ይህንን ሴራቸውን በድጋሚ እንዳሰሩም አትፈቅድም። እናም ጥንቃቄ እንድትወስድም ለራሷ አስደጋግማ ነግረዋለች። ግን ደግሞ ውርደታቸውን እንኳ ተከናንበው ተሀና ላይ እጃቸውን አንስተው የሚቀመጡ አይደሉም። ወይዘሮ ሜላት የተፈጠረውን ነገር በእጅጉ ምን ማድረግ እንዳለባት በጣም አዝናለች። እናም ልጄን እስከዛሬ ሰበድላት የኖርኩት አለም አዳመጤና ድርቅናይ ነው እንጂ ውስጤ ራሱ እኮ ልጅ እንደሆነች ይነግረኛል። ልቁጣ ተፈልግና ደግሞ ለምን ይለኛል። ከተቆጣዋትና ከተናገርኳት በኋላም ደግሞ ጸጸት ያንሰቀስቀኛል። ልጅ እያለ ምክንያት አልነበረም፣ ውስጤን አላዳምጥ ብዬ እንጂ ግትርነቴ እያለች ማዘን ጀምራለች። ግን ደግሞ የሀናን እውነተኛ አባቷን ሳና ደንቅ ማለፍ አንችልም። እጅግ ጠንካራ የሆነና ጀግና አባት ነው። አባት ለምን ይሞት የሚባለው ለዚህ ነው። አባት ማለት ልጆቹን ከጥላት እንደምንም ብሎ የሚጠብቅ ጀግና አባት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ኖላዊ ቀጣይ ፓርት ይዘመተናል። እጅግ የሚያስደስት እና በጣም የሚያጓጓ ቀጣው ፓርት እንግዲህ ሀኒቾ በደስታ እንዲሁም ደግሞ በአሸናፊነት ተኮናንባ ፈካፋ ብላ መታልናለች። የሁላችንም ምኞት ይህ ነበረ ማለት ነው። እንግዲህ እንደኔ ሀሳብ የምናገረው ነገር ቢኖር ይህን አይነት ስራ የሚሰሩ አገራችን ላይ ለገንዘብ ብለው ሰውን ያለ ቤተሰቦቻቸው የሚያስቀሩ በጣም ብዙ ናቸው። እናም ይህ እርግብና እንዲሁም ደግሞ የወይዘሮ ባዩሸ አስተማሪ

ነገር ነው ምክንያቱም ቅጣታቸውን እንዲገባቸው ቅጣት እንዲሰጣቸውም ፍላጎቴ ነው። ሀኒቾ ግን አሁን ላይ በእጅጉ ደስተኛ የሆነችው ቤተሰቦቿን ስላገኘች ሳይሆን እውነትና ታሪኳን ቀምተው እሷን ሊያሸማቅቁ በመሞከራቸውና እንደሁም ደግሞ በእሷ ላይ ሊነግዱ በመሞከራቸው እጅግ በጣም እልክና ንዴት ውስጥ ጭንቀት ውስጥም ከነ አባቷ አስገብቷል። ተመልክቷት ነበር። እናም ግን እንደ ሀኒቾ ጠንካራ ሆነን አይደለም ሕይወታችንን ታሪካችንን ተወስዶ ይቅርና ምንም ነገር እንዳይነካ በጥንካሬና በትግስት ማለፍ እንዳለብን ከሀኒቾ ብዙ ነገር ተምረናል። እና ሀኒቾ ቤተሰቦቿን ማግኘቷ ሳይሆን አሁን ደስ ያደረጋት እውነቷን በእጇ ስለያዘች፣ እንዲሁም ደግሞ የራሷን ታሪክ ማንም ሰው እንደነካባትም ስላልፈለገች ነው እና አባቷን ደግሞ አቶ ኖላዊንንም በጣም ተወዳቸዋለች። ደግሞ እውነተኛ አባቷም አባት ወይም ደግሞ ወንዶች የሚለውን ነገር እንድትወድ ይበልጥ ለአባት ፍቅር እንዲኖራት እንዲሁም ደግሞ አባት ምን ማለት እንደሆነ እንድታስተምርም አድርጎ በእጅጉ አባቷ ዛሬ ከጎኗ ቁሞ የዲኤንኤ ምርመራውን ውጤት በእጇ አከናንቧታል። ይሄ ነገር ይበልጥ ከምንም በላይ ቤተሰቡን ከወይዘሮ ሜላት በሰሩት ነገር ቢጸጸቱም፣ ሌላው ግን ሰላምና እንዲሁም ደግሞ ምናሴ ሀኒቾን በጣም እንደወዷት አድርጓታል። እናም ቤተሰቡ በሙሉ ከአባቷ ጀምሮ በእጅጉ በደስታ እየተደሰቱ እየተፍለቀለቁ ሀኒቾን እንዳይናቸው ብሌን እያዩት ይገኛሉ። ይህ ሁሉ ምንድን ነው? ሀኒቾ እውነተኛና መልካም ሰው እንደሆነች ነው ሊያስወድዳት የቻለው። እርግብንማ ሰላምና ሰላም በተለይ አልወደደቻትም። ምክንያቱም ነገረ ስራዋ ምንም ደስ ስላላላት፣ ሀኒቾ ግን ለሰላም ስትል እራሷን አሳልፋ ሰጥታ ለዛ ቤት ብዙ መስዋዕትነት ስለከፈለችና ና ምናሴንም ስለ ብዙ ነገር አድርጋ ወደ ጤናው ስለመልሰች ሰላምም ምናሴም ከእጅግ ከሚወዷት በላይ አሁን ይበልጥ የወደዷት በመጀመሪያ አውነታቸው ስለሆነች ሳይሆን በመጀመሪያ ማንነቷ ነው። በዛ ላይ ደግሞ ውሸትን አምርራ ስለምትጠላ ና ውሸትን ስለምትጠየፍ እሷ አቷሽም እያሉ ሻሀድ ነው የሆኑላት። ስለዚህ አንድን ነገር በውሸት አጭበርብረን አግኝተን ደስተኛ ከሚያደርገን ይልቅ እውነትን ይዘን ያንን የሚያሳዝነንን ወይም ደግሞ ደስታችንን ሊነጥቀን የመጣን ሰው በእጅጉ መጋፈጥ የሚያክል ነገር የለም። ሀኒቾ እውነትን ስለያዘች ዛሬ በሙሉ አሸናፊ የሆነች እነዛ ግን ምንድን ነው ያተረፉት? ብዙ ነገር አጥተው ስቃያቸውን አብዝተው እና የወደፊት እምነታቸውን በሰዎች ላይ እንዳያድርባቸው ብቻ ነው ያደረጉት። ስለዚህ እውነትን ይዘን መጋፈጥ እንዳለብን ከሀኒቾ በእጅጉ ተምረናል። እውነት መጨረሻው ያስደስታል። እውነትን የያዘ ሰው ምን ጥላት ቢበዛበት፣ ምን ስቃይ ቢበዛበት፣ መጨረሻ ላይ ግን አሸናፊና በእጅጉ ደስተኛ ሆኖ ወደፊትም ያለውን በሰዎች ዘንድ እምነት እያጎለበተ ይሄዳል። ውሸት ግን መጨረሻችንን ስብርብር ብር አድርጎ እንደሆነው የሚያስቀረን ስለዚህ ለውሸት ቦታ እየሰጠን አላግባብ ሰዎችን የሚጎዳ ወይም ደግሞ የሰዎችን ነገር ዘርፈን የምናገኛቸው ነገሮች በአደባባይ ያዋርደናል። እንዲሁም ደግሞ እራሳችንን እድሜ ልካችንን የሚጸጽተን ነገር እናደርጋለን። እናም አንዳንድ ጊዜ በውሸት የምናገኛቸው ነገሮች በእጅጉ እኛ አሸናፊነት እንደሰማን የሚያደርገን ለምሳሌ ወይዘሮ ባዩሸና እርግብ እኛንን አሸናፊዎቹ በዲኤንኤ ምርመራው አትቸገር እያለች እርግብን ስታበረታታት ይበልጥ ደግሞ ወደ መጥፎ መንገድ ጉድጓድን የከተተቻት። ስለዚህ እውነትን ይዘን እስከ መጨረሻው እንጓዘላለሁ። ሀኒቾ በእጅጉ ደስ ብሏት በማየታችን የሁላችንም ፍላጎትና ምኞት ስለነበረ እኔ በራሴ በጣም እጅግ ደስ ብሎኛል። ሀኒቾ፣ አሁን በነጻነት ብትንቀሳቀስም ግን ደግሞ ወይዘሮ ባዩሸና እርግብ አሁንም እሷን የሚጎዳ ነገር ለማድረግ እየጠነሰሱ ይገኛሉ። እሱም ምንድን ነው? በአባቷ በኖላዊ መጥተው ሀኒቾን የደስታ ምንጭ ለመቀማት ይፈልጋሉ። ግን የሀኒቾ እውነተኛ አባቷ ሀናን ከጎኗ ሆኖ ሊጠባበቅ ራሱን አሳምኖ ተነስቷል። እናም በተለይ ሰላም ወይዘሮ ባዩሸ ላይ ያላጥላቻ በእጅጉ ከባድ ነገር ሆኖ እያሳዘናትና ይበልጥ ደግሞ እሷን በአይን ቁራኛ እየተከታተለች እርግብ የምትባለውንም ዋጋውን ለመስጠት እየተንቀሳቀሰች ትገኛለች። አቶ ኖላዊ እንግዲህ ሀኒቾን ያስጨነቃት የከረመ ነገር ሲሰማ በእጅጉ ልጄ ሳልረዳሽ ብዙ ነገር ብዬቻለው ይቅርበይ በማለትም በድጋሜ እግሯ ላይ ወርቆ ተንበርክኮ እባክሽን እያሉ ለመኗት። እናም ደግሞ ይህን ነገር ሊያደርግ የቻለው እውነታው እንዴት ነው? እናም ዝም ብዬ የምለቃቸው አይደለሁም። አባዬ ግደታ ወይዘሮ ባዩሽና እንደውም ደግሞ እርግብ መጠየቅ አለባቸው። ነገ ጧት ህይወቴን ደግሞ እቤቴ ገብተው ላለማጥፋት ምንም ጠረጥር የለኝም። እቤቴ ድረስ ገብተው ታሪኬን የዘረፉ ሰዎች ሌላ ምንም አይቀራቸውም። ስለዚህ ታሪኬን ተዘርፍ ያለው አሁንም ህይወቴን ከማጥፋታቸውና አባቴን ከሚያሳጡኝ በፊት በህግ ይጠየቁሌ በማለትም ፍትህ ብላለች። እንግዲህ እነሱ ግን ከዛ በፊት አሁንም ሌላ ወጥመድ አዘጋጅተው ተው እየጠበቋት ይገኛሉ። ግን ቢሆንም ደግሞ አሁን ጥላቶቿ በዝተው እየተከታተሏት እንደሆኑ ስላወቀችም ራሷን የምትጠብቅበትን አማራጭ እያመቻቸች ትገኛለች። አሁን ወይዘሮ ሚላት የተፈጠረውን ነገር በሙሉ አምኖ ለመቀበል ስላስቸገራቸው ግራ ተጋብተው ደዝዘው ቆጭ ብለዋል። ግን ደግሞ የሀኒቾ አባትና ሰላም እንዲሁም እርግብ እንደውም ምናሴ እርግብን በጣም አረመኔ አውሬ እንደሆነችም በእጅጉ ተረድተዋል። እነሱ ብር የተከፈለው ለካ ለባዩሽ ነበር የገባው በማለትም ወይዘሮ ሚላት እንዴት ተሸወድኩ፣ እንዴት እንደዚህ ሊሆን ይችላል? በማለት በንደት ላይ ና በስ በጸጸት ላይ ይገኛሉ። በዛ ላይ ደግሞ ዋጋዋን እሰጣታለሁ፣ ባዩሽን በፍጹም ዝምለ አይገባም እያለች ትናደዳለች። ግን እንደኔ ወይዘሮ ሜዳት በእጅጉ አናዳኛለች። ምክንያቱም አንድን ነገር ሳታዳምጥ የምትወስነው እና የምትደመድመው ድምዳሜ ያለ እርግብና ሰላም በፍጹም እርግብና ሀና በፍጹም የሚመሳሰሉ አይደለም። እንዴት ፎቶውን አይታ መረዳት አትችልም? በጣም ያሳዝናል። ግን ቢሆንም እውነት መቼም ቢሆን ለጊዜው ልታታግል ልታደክም ትችላለች። ግን ደግሞ ተደብቃ አትቀርም። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን